ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እንደምናላችሁ የለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎች እነግራችኋለሁ፣ አብራችሁ ቆዩም። በአማራ ክልል በጎንደር ጎጃም፣ ሸዋና ወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኗሌች መካከል ውጊያ እየተደረገ እንደሚገኝ ታውቋል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡ ሲታወቅ፣ የአገዛዙ ወታደሮችና አዛዦች ተገድለዋል ተብሏል። በዕለቱ የአማራ ክልል ሁኔታ በተመለከተ ያዘጋጀነው ሪፖርት በዝርዝር እናቀርባለን። ኬንያ ዘንድሮ የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት እንደምትሆነ አይኤምኤፍ ጠቁሟል። በያዝነው የፈረንጆቹ 2025 ዓ ም የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ነው ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ያወጣው የአመቱ የኢኮኖሚ እድገት ትንተና የሚያሳየው። ለምን የሚለውን በዝርዝር እናያለን። የትግራይ ጊዜያዊ አስተዳደር ከማዕድን ኢንቨስትመንት በነፃ አክሲዮን እንዲኖረው የሚያስገድድ ደንብ ስራ ላይ መዋሉን አስታውቋል። የክልሉን መሬት ለማዕድን ስራዎች ክፍት የማድረግ ስልጣንም ለአስተዳደሩ ተሰጥቷል ተብሏል። ከፍተኛ ህገወጥ የሀብት ምዝበራ ተካሂዶበታል የተባለው የትግራይ የወርቅ ሀብትን በተመለከተ አዲስ አዋጅ ወጥቷል። በዝርዝር ነው ያለን አስር ሚሊዮን ኢትዮጵያውያን ራብ ተጋርጦባቸዋል ሲል የአለም ምግብ ፕሮግራም አስታውቋል። አስር ሚሊዮን ኢትዮጵያውያን ራብ እንደተጋለጠባቸው የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ትላንት ሚያዝያ 14 ቀን 2017 ዓ ም በይፍ አስታውቋል። አሁን ላይ በተለይ ማስቸኳይ ምግብ የሚደርሳቸው ዜጎች ቁጥር ከፍተኛ በመሆኑ ምግብ ለማድረስን በመቸገሩ የዜጎች ህይወት አደጋ ሊወድቋል ብሏል። በዝርዝር ነው በምስራቅ ጎጃም ዞን በባለፈው ሳምንት በተፈጸመው የድሮን ጥቃት የተገደሉ ዜጎች ከመቶ በላይ እንደሆኑ ቢቢሲ አረጋግጫለሁ፣ አለ። ቢቢሲ በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢ ሰዎችን እማኝ አድርጎ አዲስ ሪፖርት አውጥቷል። ይህም የዜናችን አካል ነው። በቱርክ ኢስታንቡል በሬክተር ስኬል 6.2 የተለካ የመሬት መንቀጥቀጥ ተከስቷል። በዚህም ነዋሪዎች በአጠቃላይ በኢስታንቡል ከተማ ውስጥ ከፍተኛ መደናገጥ የተፈጠረባቸው ሲሆን በአሁኑ ሰዓት ከሕንፃዎች ወጥተው በጎዳናዎችና ሰፋፊ ሜዳዎች ላይ ተቀምጠዋል የተባለው ተጨማሪ ይዘናል። የትራምፕ ልዩ መልእክተኛ ከፑቲን ጋር ለመነጋገር ወደ ሩሲያ ይጓዛሉ ተብሏል። የአሜሪካው ፕሬዚዳንት ልዩ መልእክተኛ ሆነው የተሾሙት ዊትኮፍ ከፕሬዚዳንት ቭላድሚር ፑቲን ጋር ለመወያየት ሞስኮ ይገባሉ የተባለ ሲሆን የሚያነሷቸው ጉዳዮች በተመለከተ ተጨማሪ ዜናዎችን ይዘናል። ተመልካቾቻችን፣ ወደ ዝርዝሩ አልፋለውም። አብራችሁን ቆዩ። በአማራ ክልል በጎንደር ጎጃም፣ ሸዋና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ታውቋል። በውጊያው ከፍተኛ ሰብዓዊና ቁሳዊ ጉዳት መመዝገቡ ሲታወቅ የአገዛዝ ወታደራዊ አዛዦችም ተገድለዋን የተባለው በምዕራብ ጎንደር ዞን መተማና ቋራ ቀጠናም ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተለይም በትላንትና ሁለት መተማ ወረዳ የተለያዩ አካባቢዎች እስከ ማታ የዘለቀ ውጊያ መደረጉን የተናገሩትም በመተማ ወረዳ በሚገኙት መንዱካም፣ ቱመትና ቡልኮ የተባሉ አካባቢዎች በተደረገው ውጊያም ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዘገበበት ነው ያሉት የፋኑ የመረጃ ምንጫዎች። በዚህም የአገዛዝ ወታደራዊ አዛዦች ጨምሮ በርካታ ወታደሮች ተገድለዋል ብለዋል። የአማራ ፋኖ አንድነት በጎንደር አመራር በበኩላቸው በዚህ ውጊያ የተገደሉ የአገዛዝ ጦር አዛዦችን ማንነት ይፋ እናደርጋለን ብለዋል። በዚህ ቀጠና ትላንት እንደ አዲስ በተቀሰቀሰው ከባድ ውጊያ ምክንያት ከመተማ ወደ ቋራ ያለው መንገድ ለትራንስፖርት ዝግ ሆኗል ያሉት የመረጃ ምንጫዎች ዛሬም የመተማ ገለገው መስመር ከፍተኛ ወታደራዊ ውጥረት ይታዩበታል ብለዋል። በደቡብ ጎንደር ዞ ዞን እብናት ወረዳ ዘበራ የተባለ አካባቢ የፋኑ ኃይሎች የፈጸሙት የደፍጣ ጥቃት በርካታ የሚሊሻና የፖሊስ አባላት መገድላቸውም ለማወቅ ተችሏል። በተመሳሳይ በሰሜን ሸዋ ዞን መርሃቤቴ ቀጠና ዛሬም ከንጋት ጀምሮ ከባድ ውጊያ መቀስቀሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ውጊያ የተቀሰቀሰው የአገዛዝ ጦር ከደራ ጉንዶ መስቀል ከሚዳ ወረሞ መራኛና ከመረሃ ቤቴ አለም ከተማ መንቀሳቀስ ወደ ሬማ ለመግባት መሞከሩን ተከትሎ እንደሆነ የአካባቢ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ወደ አካባቢ የተንቀሳቀሰውን አገዛዝ ጦር ዋሶ በረሃ እንዲሁም ደረቅ ደሬና ተጎራብት ተጎራ ባሉ አካባቢዎች ከበባብ ፈጽመዋል። ከፍተኛ ወታደራዊ ጉዳት እንዳደረሱም የፋኑ የመረጃ ምንጮች ለዩኒስ ገልጸዋል። የአገዛዝ ጦር ከባድ መሳሪያዎችን አሻግሮ እየተኮሰ ንጹሐንና ንብረት ላይ ጉዳት እያረሰ ነው የተባለ ሲሆን፣ በተለይም በሚደወረመ ወረዳ ጃራ አካባቢ ከፍተኛ ተኩስ ያለማቋረጥ ይሰማል ብለዋል። የአካባቢ ነዋሪዎችም በቀጠናው ንጋት ላይ ጀምሮ የተቀሰቀሰ ውጊያ ይህ ዘገባ እስከተጠናከረበት ጊዜ እርስ ተባብሶ መቀጠሉን ታውቋል። በተመሳሳይ ምዕራብ ጎጃም ዞን ሉማሜ ከተማ የፋኑዋሉ ዘልቀው መግባት በከተማዋ በነበረው የአገዛዙ ጦር ላይ ጥቃት ፈጽሞ ከፍተኛ ጉዳት ማድረሱ ታውቋል። በከተማዋ የአገዛዙ ጦር ላይ ሶስት የአማራ ፋኖ በጎጃም ብርጌዶች በቅንጅት ጥቃቱ መክፈታቸውን የአማራ ፋኖ በጎጃም አስታውቋል። ሉማሜ ከተማ ማርያም ሰፈር፣ ሚካኤል ሰፈር እና ሉማሜ ከተማ አስተዳደር ጽሕፈት ቤት ውጊያ የተደረገባቸው አካባቢ ሲሆኑ በዚህም አርባ ስምንት የአገዛዙ ጦር አባላት ሲገደሉ 23 ደግሞ ከባድ ቁስለኛ ሆነዋል የተባለው በተጨማሪ ስምንት የአገዛዙ ወታደሮች እና በርካታ የጦር ተሽከርካሪዎች በፋኖ ኃይሎች በምርኮ ተይዟል፣ ሲል የአማራ ፋኖ ጎጃም አስታውቋል። ጥቃቱን የሉማሜ ከተማ ሚኒሻ ጽሕፈት ቤትና ፖሊስ ጣቢያ የቦምብ ጥቃት እንደተፈጸመባቸው የታወቀው። በተያያዘም ከየት ኖራ ወደ ሉማሜ ለውጊያ ድጋፍ በተሽከርካሪ ሲጓዙ የነበሩ የአገዛዝ ወታደሮች የደፈጣ ጥቃት ተፈጸሙባቸው ከፍተኛ ጉዳት ደርሷል፣ ሲሉም የፋኖ የመረጃ ምንጭ ተናግረዋል። በተመሳሳይ በእናርጅ እናውጋ ወረዳ ከገደብ ወደ ደብረ ወርቅ ከተማ ሲንቀሳቀስ የነበረ የአገዛዝ ጦር ትላንት ምሽት ቡሽት ኮኛ የተባለ አካባቢ አካባቢ በፋኖ ኃይሎች የደፍታ ጥቃት ተፈጽሞበት ጉዳት መረሱ ታውቋል። በወሎ ቀጠናም በተመሳይ የፊት ለፊት ውጊያና የደፍታ ጥቃት መቀጠሉ ሲታወቅ በሰሜን ወሎ ዞን መቄት ወረዳና ሀና መቄት አካባቢ ትላንት በተፈጸመ ጥቃት ከያላነሱ የፖሊስ አባላትና የሚኒሻ አባላት በፋኖ ኃይሎች መገደላቸውን የአካባቢ መረጃ ምንጮች ኢትዮኒውስ ተናግረዋል። በተመሳሳይ በደቡብ ወሎ ዞን ደሴ ከተማ ዙሪያ አብልኮ የተባለ አካባቢ በተፈጸመ የደፍታ ጥቃት የሚኒሻ አባላት መገደላቸውን ኢትዮኒውስ አረጋግጣለች። ኬንያ ዘንድሮ የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት እንደምትሆን አይምኤፍ ጠቆመ። በያዝ ነው የፈረንጆች 2025 ዓ ም የኬንያ ኢኮኖሚ ከኢትዮጵያ እንደሚበልጥ ዓለም አቀፍ ገንዘብ ድርጅት ያወጣው የአመቱ የኢኮኖሚ እድገት ትንተና በግልጽ አሳይተዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤት ሆና የነበረ ቢሆንም በቅርቡ በመንግስት ይፋ የሆነው እና በአይምኤፍ የተደገፈውን ብር የማዳከም ሂደት የኢኮኖሚ የጠቅላላ የሀገር ውስጥ ምርትና አገልግሎት ዋጋ ወይም ጂዲፒ በከፍተኛ ደረጃ እንዲቀንስ ማድረጉ ታውቋል። በዚህም መሰረት የኬንያ ጂዲፒ 132 ቢሊዮን ዶላር ሲሆን በብር መዳከም ምክንያት በብዛት ከአምናው የቀነሰው የኢትዮጵያ ጂዲፒ ደግሞ 117 ቢሊዮን ዶላር እንደሚሆን አይምኤፍ እንደተነበየ የመሰረት ሚዲያ አግኝቻለሁ ብሎ ዘግቧል። ኢትዮጵያ የመገበያ ገንዘቧን በማዳከም ብር ከ55 ፐርሰንት በላይ ዋጋው እንዲያጣ የሚታወስ ሲሆን ሀገሪቱን በማድረጓ ከአይምኤፍ 3.4 ቢሊዮን ዶላር ገደማ ብድር እንደተፈቀድላት በወቅቱ ተነግሮ ነበር። የብር ዋጋ ማዳከም በተጨማሪ ሀገሪቱ ከውጭ የውጭ ጋር ያለባት የቢሊዮን ዶላር ብድር ለማስተካከል እንዳገዘ ብሉምበርግ ዘግቧል። የብር መዳከብ የጂዲፒ መቀነስ ብቻ ሳይሆን በተለይም ከውጭ ሀገር ወደ ኢትዮጵያ የሚገቡ ምርቶች ላይ ከፍተኛ ጭማሪ ማስከተሉም ታውቋል። በተቃራኒው የኬንያ መንግስት በርካታ የውጭ ብድር ያለበት ቢሆንም የአገሪቱ መገበባያ ሽልንግ ከአምናው ጋር ሲነጻጸር በ21 ርት መጠንከሩ ታውቋል። የኢኮኖሚ መረጋጋትና በርካታ የኢኮኖሚ አንቀሳቃሽ ዘርፎች ምራቸው ለኢኮኖሚ መጠንከር ለኬንያ አስተዋጽኦ አርጉላታ ተባባሉም በኢትዮጵያ በዋናነት በኢኮኖሚያ ላይ አሉታዊ ምን ያሳድረው የብር ግሽበትን ጨምሮ በምታከናውናቸው እረፍት የለሽ ጦርነቶችና ግጭቶች ምክንያት ዋነኛ ሆኗል። የሀገሪቱ ምርት ወደ ውጭ ሀገር እንዳይሸጥ የጣሉባት ገደቦች ለምሳሌ በአጓ የተቋረጠውን የንግድ ስርዓት ጨምሮ በርካታ ኢንቨስትመንቶች ወደ ኢትዮጵያ ለመምጣታቸውና የመጡትም አትርፈው ወይም ደግሞ አምርተው ለገበያ አለም አቅርባቸው በዋናነት ችግር ፈጥሯል። አገዛዙ የሚገነባቸው ግንባታዎች በአስቸ አገዛዙ የሚገነባቸው ግንባታዎች ምርት የሚያመርቱ ወይም ደግሞ ራሳቸውን ችለው ወጪያቸውን የሚሸፍኑ ሳይሆን ብስክሌት ለሚያሽከረክሩና ፎቶግራፍ ለሚነሱዎች ብቻ የሚሆኑ በመሆናቸው የስራ እድል ፈጠራን ጨምሮ ተጨማሪ ገቢ ለማስገኘት የማይችሉ መሆናቸው ዋነኛ ምክንያት ሁኗል። ኢንዱስትሪዎችና የምርት አቅርቦትን የሚያስፋፉ ፕሮጀክቶችን በመግፋት የጎዳና ላይ ቀለሞችንና አስፓልቶችን የሚገነባው አገዛዙም በአሁኑ ሰዓት ከእግረኛ መንገድ ቀረጥሎ ብቻ ሊያገኛቸው የሚችላቸው ገቢዎች ናቸው ያሉት የሚሉ በርካቶች ሁነዋል። የትግራይ ጊዜ አስተዳድር ከማዕድን ኢንቨስትመንት በነጻ አክሲዮን እንዲኖረው የሚያስገድድ ደንብን ስራ ላይ አውሎ፣ ተባለም የክልሉ መሬት ለማዕድን ስራዎች ክፍት የማድረግ ስልጣንም ለአስተዳድሩ ተሰጥቷል ተብሏል። ከሶስት ሳምንት በፊት የትግራይ ጊዜ አስተዳድር ፕሬዚዳንት ሆኖ በተሾሙት ሌተናል ጄኔራል ታደሰ ወረደ ተፈርሞ በክልሉ ስራ ላይ የዋለው የማዕድን አስተዳድርና የተለያዩ የማዕድን ስራዎች ክፍያና ፈቃድ ለመወሰን የወጣ ደንብ ከማንኛውም ባለፈቃድ አነስተኛና ከፍተኛ ደረጃ የማዕድን ኢንቨስትመንት ስራ ያስተዳድሩ አምስት በመቶ የአክሲዮን ድርሻ ያለምንም ክፍያ በነጻ መያዝ የሚያስ የሚያስችለውን አስገዳጅ ድንጋጌ ስራ ላይ አውሏል። በፕሬዚዳንቱም ሚያዝያ 8 ቀን 2017 ዓ ም ተፈርሞ የጸደቀው ደንብና ሪፖርተር ጋዜጣ እንደዘገበው ከሆነ ለክልሉ መሬትና ማዕድን ቢሮ ከተጻፈ ደብዳቤ ጋር ተያይዞ የቀረበው ደንብ የካቲት 17 ቀን 2017 ዓ ም ለአስተዳደሩ ካቢኔ ቀርቡ መጽደቁም ታውቋል። ፕሬዚዳንቱ ከፈረሙበት ዕለት ጀምሮ በስራ ላይ መዋሉም ነው የታወቀው። ከዚሁ ደብዳቤ ጋር ተያይዞ በክልሉ መሬትና ማዕድን ቢሮ ኃላፊ ካላዩ ገብረ ህይወት በተመሳሳይ ቀን በተሰራጨ ደብዳቤ ሁሉም የከተማ አስተዳደሩ ባህሮችና ዞኖች ከሚያዝያ 8 ቀን 2017 ዓ ም ጀምሮ ደንብ ቁጥር 24 2017 በሚል መጠሪያም በ41 ገጾች 37 አንቀጾች የያዘውን ደንብ ስራ ላይ መዋሉን አሳውቋል። በዚህም በዋለው ደንብ የፈቃድ የመሬት ኪራን የሮያሊቲ የገቢ ግብርና ሌሎች ክፍያዎች በተመለከተ ከቀረቡ ዝርዝር ድንጋጌዎች መካከል በትግራይ ጊዜ አስተራር በመንግስት የሚያዝ የአክሲዮን ድርሻ የተመለከተ ይገኝበታል። በደንቡ አንቀጽ 24 እንደተጠቀሰው በማዕድን ስራዎች አዋጅ ድንጋጌና በጊዜ አስተራሩ በጸደቀው ደንብ መሰረት የተሰጠው የማዕድን የቅኝት ፈቃድ ይዞ የመቆየት ፈቃድ ወይም የማምረት ፈቃድ የተሰጠው ሰው ወይም ተወካይ ከሚያካሂዱት ኢንቨስትመንትና አነስተኛና ከፍተኛ ደረጃ የማዕድን ስራ ጊዜ አስተዳሩ ያለምንም ክፍያ አምስቱ መቶ የአክሲዮን ድርሻ በነጻ እንደሚይዝ ይገልጻል። ከዚህም ባለፈ ጊዜ አስተዳሩ ፈቃድ ሰጪ የሆኑ የማዕድን ሚኒስቴር ወይም የክልሉ የመሬት ማዕድን ቢሮ በኩል ባለፈቃዶች በሚያደርጉት ስምምነት መሰረት እንዲሁም ስለ ድርሻ አከፋፈል ከተሳትፎ ስለሚመነጨው መብቶችና ግዴታዎች እንዲሁም ሌሎች ዝርዝር ቅድመ ሁኔታዎች ተሳትፎ መሰረት የክልሉ አሰራር ተጨማሪ አክሲዮን ሊይዝ እንደሚችልም ተደንግጓል ተብሏል። በሌላ በኩል ደንቡ በትግራይ ውስጥ የሚገኝ ማንኛውም መሬት ለማዕድን ስራዎች ክፍት እንደሚሆን ይጠቅሳል። በደንቡ አንቀጽ ሰባት የማዕድን ሀብት ጠባቂነት በተመለከተ በቀረቡት ንዑስ አንቀጾች ስር ማንኛውም በትግራይ ውስጥ የሚገኝ መሬት ለማዕድን ስራ ክፍት እንደሚሆን ሲገልጽ፣ ቢሮ ክልከላም ሊያደርግባቸው የሚችልባቸው ሁኔታዎች ግን አስቀምጠዋል። በዚህም መሰረት ቢሮው ለክልከላ ቅም ላይ አስፈላጊ ነው ብሎ ሲያምን ለህዝብ ማስታወቂያ ማውጣት ማንኛቸውንም መሬት የማድን ስራ የማይካሄድበት ነው ብሎ መወሰን እንደሚችል ጠቅሷል። በተያያዘ ማንኛውም ሰው የማድን ምርመራ ፈቃድ ይዞ የመቆየት ፈቃድ ወይም ደግሞ የማምረት ፈቃድ አይሰጥባቸውም ተብለው ከተዘረዘሩ ስፍራዎች መካከል ለመቃብርና ለሃይማኖታዊ ጉዳይ የተከለከሉ አካባቢዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይም ደግሞ ብሔራዊ መታሰቢያዎች በቆሙባቸው ስፍራዎችና ለመሰረተ ልማት አውታሮች በተከለከሉ ስፍራዎች የሚሉት ይገኝበታል ነው የተባለው። ከነዚህ በተጨማሪም በተፈጥሮ አካባቢ ጥበቃ ወይም ለብሔራዊ ፓርክነት በተከለከሉ ስፍራዎች እንዲሁም ለጉዳዩ ስልጣን የተሰጠው አካል ካልፈቀደ በስተቀር ከመንደሮች ከከተሞች፣ ወይም ከውሃ ማጠራቀሚያዎች ወይም ከግድቦች ከአምስት መቶ ሜትር ክልል ውስጥ የማድን ስራዎችን የማከናወን ክልክላ እንድጣለባቸውም ያብራራል። ይሁንና በጊዜ አስተራሩ የጸደቀው ደንብ ቢሮው ለክልሉ ጥቅም አስፈላጊ ነው ብሎ ሰላምን ለህዝብ ማስታወቂያ ማውጣት ማንኛውም መሬት የማዕድን ስራ የማይካሄድበት ነው ብሎ የመወሰን ስልጣን የተመለከተው የህዝብ ማስታወቂያ ስራ ላይ በዋለበት ቀን የማዕድን መብትና በጸናበት መሬት ላይ ተፈጻሚ እንደማያንም ይደነግጋል፣ ይላል። ሪፖርተር እንደዘገበው ከሆነ ከዚህ በተጨማሪም የክልሉ ጊዜ አስተዳደር ለብሔራዊ ጥቅም ሲባል ተገቢውን ማካካሻ እርምጃ ወስዶ በደንቡ መሰረት የተከለከለ ማንኛውም ስፍራ ለማዕድን ስራ ክፍት እንዲሆን ሊፈቅድ እንደሚችልም ገልጿል ተብሏል። በምስራቅ ጎጃም ዞን በተፈጸመ የድሮን ጥቃት የሞቱ ዜጎች ቁጥር ከመቶ እንደሚበልጥ ቢቢሲ የአይንማኞች ነገሩኝ አለም በአማራ ክልል ምስራቅ ጎጃም ዞን ባለፈው ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በረሰ የድሮን ጥቃት ከመቶ በላይ ሰዎች መገረላቸውን የአካባቢ ነዋሪዎችና የአይንማኞች ለቢቢሲ ተናግረዋል በዞኑና እናርጅ እናውጋ ወረዳ ግድብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራት የወጡ ሰላማዊ ሰዎች በጥቃቱ ተገድለዋል ይላል ቢቢሲ በዘገባው የአካባቢ አስተዳደር ግን ጥቃቱ በአካባቢ ሰራዊት በነበሩ ፋኖ ታጣቂዎች ላይ እንጂ በንጹ ኗዋሪዎች ላይ አልተፈጸመም ባይ ነው። የኢትዮጵያ ሰራዊት ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያረኩ ነው ሲል ለቢስ ተናግሯል። ነዋሪዎች ግን ለቢስ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥረን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው ይላሉ። ጥቃቱ በተፈጸምበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላ የአይንማኝ ወዲያው በጩኸት ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃት ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢ በሙሉ ሰው የሚባል ነገር የለም። ከወደቅት ውስጥ የሚጮሃለም የሚንከባለላለም። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤት አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩት ሌላ ኗሪ፣ ከባድ ፍንዳታ መከሰቱን ጠቅሰውም ብዙ ሰው ነው እየተጎዳው ብለዋ። ባህር ዛፍ የሚቆርጥ ሚስማር ሰሜንመት አለ ማገር የሚቆርጣለ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹት ሌላ የአይን ማኝ የሟቾች ቁጥር ብዛት ይኖረዋል ማለት ገልጸዋል። አስከሬን ስለማንሳታቸው የተናገሩት ሌላኛው ማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ህይወታቸው ማለፉን ገልጸው ማቾች በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችን ወደ ህክምና መውሰዳቸውን የገለጹት ማኙ አብዛኛው በከተማዋ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው አልፏል ይላሉ። ከሰባ በላይ አስከሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩ አንድ ማኝ ግን ታዳጊዎች እና ሽማግሌዎች ጨምሮ አጠቃላይ ሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለው። ምክንያቱም ድንጋጤ ውስጥ ስለነበርን ነው ይላሉ። ቢቢሲ ሌላ እማኝ ነገሩኝ እንዳለው ከሆነ 57 አስክሬን እስከሚነሳ ድረስ እንደነበር ጠቁሞ የሟቾች ቁጥር ከመቶ በላይ ነው ይላሉ። አስክሬኖቹ ላይ ከባድ ጉዳት መረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኙ በዚህ ምክንያት በስጋ እስከ ቀጥር 8 ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ሲሉም ሁኔታውን ይናገራሉ። የመንግስት ኃይሎ ጥቃቱ ከረሰ በኋላ ወደ ከተማ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢ ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶችን ፈጽማቸውን ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾች ድንኳን እንደተጣልና ከቀናት በኋላ በአካባቢው ፍራጅ የሚባል ማስተዛዘኛ መራ ግብር እንደተደረገም ነዋሪዎች ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳልፋቸውን ጨምሮ ለቢቢሲ ተናግረዋል። አስር ሚሊዮን ኢትዮጵያን ራብ ተጋርጦባቸዋል ሲል የአለም የምግብ ፕሮግራም አስጠነቀቀም። አስር ሚሊዮን ኢትዮጵያን ራብ እንደተጋለጠባቸው የተባበሩት መንግሥታት ድርጅት የምግብ ፕሮግራም ነው ይፋ ያደረገው። ትላንት ሚያዚያ 1417 ዓ ም በወጣው መግለጫው በመላው ኢትዮጵያ ለከፋ ረሃብ ከተጋለጡት ውስጥ 3 ሚሊዮን ያሉ በግጭትና በአየር ጸባይ መለዋወጥ ከቀያቸው የተፈናቅለው በየመጠለያዎቹ ሲረዱ የነበሩ ናቸው ብሏል። የድርጅቱ ነፍስ የማዳን ተግባር አቅም በመዋለን ዋይ እጥረት የተነሳ እጅግ መዳከሙን ያወሳው የዓለም ምግብ ፕሮግራም ከ ሚሊዮነር ሀብቶኞች መካከል 35 ሚሊዮኑ እጅግ ተጠቂ ተብለው የተያዙና እርዳታ ከና ካቴው ሊቋረጥባቸው እንደሚችል አስታውቋል። አገዛዙ በተለይም እርዳታ አሁን ላይ የሚወስድ ዜጋ የለም፣ ረብ የተክስትበት አካባቢ የለም እያለ የሚክር ቢሆንም አሁንም አስር ሚሊዮን ዜጎች ግን አለም አቀፍ እርዳታ እየተቀበሉ ነው። ከዚህም ባለፈ 35 ሚሊዮን ዜጎች አስቸኳይ የነፍሳድ እርዳታ ያስፈልጋቸዋል የሚለውን አለም አቀፍ ሪፖርት አገዛዙ ብዙ ጊዜ ውድቅ የሚያደርገው ነው። ከና ሊቋረጥባቸው እንደሚችል የተነገሩት እነዚህ 35 ሚሊዮን ዜጎች የሞት አፋፍ ላይ ያሉ ናቸው ይላል። የአሜሪካ ዓለም አቀፍ ስራ ድርጅት ዩስሲድ በፕሬዚዳንት ዶናልድ ትራምፕ ትዕዛዝ ከፈረሰ በኋላ የኢትዮጵያ መንግስት እርዳታ የማድረስ አቅሙ በእጅጉ እየተጎዳ በዘርፉ ያሉ ባለሙያዎች ነግሮኛል ይላል። ብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ከሳምንታት በፊት ለፓርላማ በቀረበ ሪፖርት እንዳሳወቀው ከመንግስትና ና ከግል ሰራተኞች ደሞዝ የሚቆረጥ ቋሚ መዋጮም የአቅርቦት ፈንድ ይቋቋማል ብሏል። የአለም ምግብ ፕሮግራም በመግለጫው እንዳለው ከሆነ በኢትዮጵያ ግጭቶች መቀጠም፣ ክልላዊ አለመረጋጋት፣ መፈናቀም ድርቅና ኢኮኖሚ ምናጋት ረሃብና የተመጣጠነ ምግብ ጦት እንዲባባሱ አድርገውታል። የተመጣጠነ ምግብ ጦት በአስደንጋጭ ሁኔታ እንደ ጨመረ ያመለክተው መግለጫውም በሀገሪቱ 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ከችግሩ ጋር ተፋጠዋል ብሏል። በኢትዮጵያ ለሰብአዊ እርዳታ ፍላጎት መጨመር በጎረቤት ሀገሮች ያሉ ግጭቶች ምክንያት ናቸው የተባለ ሲሆን ሪሊፍ ዌብ በሚባል የድርጅቱ ድረገጽ የሰፈረ ሪፖርት እንደገለጸው ከሆነ መቶ ሺህ የሚሆኑ ሱዳናውያንን ጨምሮ ድርጅቱ በኢትዮጵያ 800 ሺህ ስደተኞችን በመርዳት ላይ እንዳለ ገልጿል። በደቡብ ሱዳን እየተባሰ ባለው ግጭት ሳቢያ አስር ሺ አዳዲስ ስደተኞች የኢትዮጵያን ድንበር አቋርጠው እንደሚገቡ ይጠበቃል። ሚላ በደቡብ ምስራቅ ኢትዮጵያ የዝናብ እጥረት እንደሚኖር ይጠበቃል ያለው የዓለም ምግብ ፕሮግራም መግለጫ በሶማሌ ክልል ድርቅ ሊያስከትል እንደሚችልና እንደ ኤሮፓውያን አቆጣጠር ከ2020 እስከ 2023 ከስቱ ከነበረው ድርቅ አስከፊ ችግር በሚገባ ያላገገመውን ህዝብ ጭምር ያጠቀዋል ብሏል። ይህ በእንዲህ እንዳለም በአማራ ክልል የቀጠለው ጦርነት አለመረጋጋትና የጸጥታ እጦት መባባስ ድርጅቱ እርዳታ ለሚያስፈልጋቸው ወገኖች እንዳይዳረስ እክል ፈጥሮብኛል ብሏል። እንደ ተሽከርካሪ ገታም ዘረፋና ማስፈራሪያ የመሳሰሉ ድርጊቶች በእጅጉ ጨምረዋል ሲልም አክሏል። መግለጫ የዓለም የምግብ ፕሮግራም በአስቸኳይ አዲስ የገንዘብ ምንጭ የማያገኝ ከሆነ ከ36 ሚሊዮን ለሚደርሱ እጅግ ተጠቂ ዜጎች የሚደርሰውን የሕይወት አድን እርዳታ ሊስተጓጎል ይችላል ብሏል። ለአንድ ሚሊዮን ስደተኞች እየደረሰ ያሉ የገንዘብ የምግብና ሌሎች እርዳታ አይነቶች ከሰኔ ጀምሮ ሊቋረጡ ይችላሉ ብለዋል። እንደ አውሮፓውያን አቆጣጠር በኤፕሪልና በሴፕቴምበር 25 ባለው ጊዜ ከሚያስፈልግ እርዳታ መጠን 222 ሚሊዮን ዶላር ክፍተት መኖሩን ያስታወቀው ድርጅቱ ከጥር እስከ መጋቢት ባሉ ሶስት ወራት ውስጥ ከሶስት ሚሊዮን በላይ ለሆኑ ሰዎች የምግብና የተመጣጠነ ምግብ ወይም ኒውትሪሽን እርዳታ አቅርቦት አድርጌያለሁ ባለበት ሪፖርቱ ለአራት መቶ ሰባ ህጻናት የትምህርት ቤት መገባም ጀምሬያለሁ ብሏል። በኢስታንቡል በሪክተር ስኬል ስድስት ነጥብ ሁለት የተለካ የመሬት መንቀጥቀጥ መድረሱ ተሰምተዋል። በዛሬው ዕለት በቱርክ ኢስታንቡል ሁለት በዛሬ ዕለት በቱርክ ኢስታንቡል 6.2 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ መከሰቱን የአገሪቱ አደጋና የድንገተኛ አደጋ አስተዳደር ባለስልጣን ይፋ ያደረገው የመሬት መንቀጥቀጡ በኢስታንቡልና በአጎራባች አካባቢዎች በተጠናከረ ሁኔታ የተሰማ ሲሆን ይህም ነዋሪዎች በፍርሃት ህንፃዎች ለቀው እንዲወጡ አድርጓቸዋል፣ ይላል አናዶሉም። የኢስታንቡል ገዥ ጽፈት ቤት እስካሁን ምንም አይነት የጉዳት ሪፖርት አልደረሰም፣ የሚመለከታቸው ክፍሎቻችን የመስቀኘት ጥረታቸውን ቀጥለዋል፣ ግን የተፈጠረው ነገር ከባድ ነው ብለዋል። የቱርክ ፕሬዚዳንት ረሲ ጣይብ ኤርዶዋን መልካም ምኝቶ ለዜጎቻችን አቀርባለው ጉዳዩን በቅርበት እየተከታተልን ነው ሲሉ ጽፈዋል። በቱርክ በተለያዩ ጊዜያት የሚከሰት የመሬት መንቀጥቀጥ ሚሊዮኖችን ከማፈናቀሉ ባለፈ በሺዎች የሚቆጠሩት ህይወታቸውን አሳተዋል። በ2025 የተፈጠረው ይህ የመጀመሪያ ጊዜ የመሬት መንቀጥቀጥ ነው ቢባልም በ2024 ግን በሺዎች የሚቆጠሩ ዜጎች ከፍተኛ አደጋ ያደረሰባቸው ሲሆን በ2023 ደግሞ ዓለምን ያሳዘነም በርካቶች የተጎዱበት የመሬት መንቀጥቀጥ በቱርክ መፈጠሩ የሚታወስ ነው። የትራምፕ ልዩ መልእክተኛ ከፑቲን ጋር ለመነጋገር ወደ ሩሲያ ሞስኮ ይጓዛሉ ተባለ። የአሜሪካው ፕሬዚዳንት ልዩ መልእክተኛ ዊትኮፍ ከፕሬዚዳንት ቭላድሚር ፑቲን ጋር በዩክሬን ስላለው ጦርነት ለመደራደር በዚህ ሳምንት ወደ ሩሲያ እንደሚጓዙ ዋይት ሀውስ ማክሰኞ ዕለት አረጋግጧል። ክሬምሊን ልዩ መልእክተኛው በዚህ ሳምንት ሞስኮ ይጎበኛሉ ተብሎ ይጠበቃል ሲል አስታውቋል። የዋይት ሀውስ ቃል አቀባይ ካርሎሊ ሌቬንት ለጋዜጠኞች እንደተናገሩት ከሆነ ወደ ትክክለኛው አቅጣጫ እየተጓዝን ነው ብለን ተስፋ እናደርጋለን። እናም ልዩ መልእክተኛው ስቲቭ ዊትኮፍ በዚህ ሳምንት ወደ ሩሲያ እንደገና በማቅናት ከቭላድሚር ፑቲን ጋር መነጋገራቸውን ይቀጥላሉ ብለዋል። ትራምፕ ከሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም በዚህ ሳምንት ሩሲያና ዩክሬን ክስምነት ሊደርሰው የሚችሉበት በጣም ጥሩ እድል እንዳለ ሰኞ ዕለት መናገራቸውን ተዘግቦ ነበር። ሚያዝያ ሶስት ፑቲንና ዊትኮፍ ከዩክሬን ጋር ስላለው ግጭት አፍታት ዙሪያ አራት ሰዓት ከ50 ደቂቃ የፈጀ ዊት ማድረጋቸውን ቢቢሲ አስታውሷል። የተወዳጅ የተከበራቸው የኢትዮኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ዜና።